ገናን በቤተልሔም ጌታችን በዳኔታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም፣ ጳራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል።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 ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊ እንዳ ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ህንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው።

ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም ኮንንት ነኝ። ጦሩም ህዝቡም ሀገራችንን ከየትኛውም የውጭ ስጋት ለመጠበቅ በተጠንቀቅ ላይ ይገኛል ሲሉ ፕሬዚዳንት ማዱሮ ተናገሩ። ቬኔዙዌላ ማንም በውስጤ ጉዳይ የሚገባና ሉዓላዊነቴን የሚነካ አካል በሙሉ ይጠንቀቅ የሚል ማስጠንቀቂያ ሰጥታለች። ሀገሪቱ ይህን ካለች በኋላ አሜሪካ አዲስ ጥቃት እንዲከፈት ማዘዟት ሰምቷል። ፕሬዚዳንት ፑቲን ሩሲያ ተጨማሪ ግዛቶችን ተቆጣጥራለች ከተባለ በኋላም በጦር ግንባር በመገኘት ጉብኝት ማድረጋቸው ተነገረም። ፓኪስታንና ቻይና የጋራ የጦር ልምምድ ማድረግ መጀመራቸውን ገልጿል። ልምምዱ ለሳምንታት የሚዘልቅ ስለመሆኑም ታውቋል። ግብጽ የታላቁ ውዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይኖር ገለጸች። ግብጽ ይህንን ያለችው ፕሬዚዳንት አልሲሲ ከአንድ ወር በፊት ሀገራቸው የውሃ ደህንነቷን ለማስጠበቅ ሁሉንም እርምጃ እንደምትወስድ በመግለጽ ካስጠነቀቁ በኋላ ነው። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን አብራችሁን ቆዩ። ጦሩም ህዝቡም ሀገራችንን ከየትኛውም የውጭ ስጋት ለመጠበቅ በተጠንቀቅ ላይ ይገኛሉ ሲሉ ፕሬዚዳንት ኒኮላስ ማዱሮ ገልጸዋል። ቬኔዙዌላ ማንም በውስጤ ጉዳይ የሚገባና ሉዓላዊነትን የሚነካ አካል በሙሉ ይጠንቀቅ የሚል ማስጠንቀቂያ ሰጥታለች። ሀገሪቱ ይህንን እያለች ባለችበት በዚህ ሰዓት የአሜሪካ ባህር ኃይል የሀገሪቱ የሆነ ጀልባ እንዲመታ ትዕዛዝ ማስተላለፏን ዋይት ሃውስ ይፋ አድርጓል። ጦራችንና ህዝባችን ሀገራቸውን ከየትኛውም የደነስ ስጋት ለመዋጋት ዝግጁ ናቸው ሲሉ ፕሬዚዳንት ኒኮላስ ማድሮ አስታውቋል። ፕሬዚዳንት ኒኮላስ ማድሮ ቬኔዙዌላውያን ህዝቦችና ጦራችን ሀገራችንን ከኢምፔሪያሊስቶች ስጋት ለመከላከል በተጠንቀቅ ላይ ይገኛሉ ብለዋል። ፕሬዚዳንቱ ይህንን የተናገሩት በሀገሪቱ ብሔራዊ የቴሌቪዥን ጣቢያም በተላለፈ ንግግራቸው ነው። ኒኮላስ ማድሮ ዘጠና አራት ከመቶ የሚሆነው ህዝባችን ሀገራችንን ከኢምፔሪያሊስቶች ወታደራዊ ስጋት ለመታደግ ዝግጁ ናቸው ብለዋል። አክለውም ቬኔዙዌላ ፕሮፌሽናል የሆነ የመከላከያ ዶ ትሪን አላት ብለው፣ በዚህ ሰዓት በሚገባ የሰለጠኑና የታጠቁ 200 ሺህ ወታደሮች የሀገሪቱን ሰላምና ሉዓላይነት ለማስጠበቅ ዝግጁ ናቸው ብለዋል። በተጨማሪም 200 ሺህ የፖሊስ መኮንኖች በተለያዩ የህግ ማስከበር ስራ ላይ ተሰማርተው ይገኛሉም ብለዋል። ላለፉት 22 ሳምንታት የስነ ልቦና ሽብር በእኛ ላይ ተከፍቶብናል። ይህም ሲቪሊያኑም፣ ፖሊሱም፣ እንዲሁም ወታደሩም ለሀገራቸው ነጻነትና ሉዓላይነት መቆም እንዳለባቸው እያዘጋጀን ቆይቷልም ብለዋል። ይህ ሁኔታ ለጠላቶቻችን መልካም ዜና አይደለም ሲሉም ገልጸዋል። ምክንያቱም ይህንን አንድነት እኔ ሳልሆን ህዝቡ ራሱ እየተናገረ ነው ብሏል። ፕሬዚዳንቱ ይህንን እያሉ ባለበት ወቅት ነው ከፍተኛ የአሜሪካ ባህር ኃይል ሰዎች ሁለተኛው ዙር በጀልባዎች ላይ የሚደረገው ጥቃት እንዲቀጥል ትእዛዝ ማስተላለፋቸው የተሰማው። እስካሁን አሜሪካ ከመስከረም ወዲህ በካረቢያን ባህር በወሰደችው ጥቃት ከሰማኒያ በላይ ሰዎች ተገድሏል። የፕሬዚዳንት ትራምፕ አስተዳደር አደንዛዥ እጽ አዘዋሪ የሆኑ ጀልባዎች ወደ አሜሪካ ተሻግረው እንዳይገቡ በማድረግ ራስን የመከላከል ስራ እየተሰራ እንደሆነ ያምናል። በተጨማሪም ፕሬዚዳንት ትራምፕ በጣም በቅርቡ በባህር ላይ እየተደረገ ያለው ዘመቻ ወደ ምድር ዞሮ በአደንዛዥ እጽ አዘዋሪዎች ላይ እርምጃ እንደሚጀመር መግለጻቸውም ታውቋል። የአውሮፓ ህብረት ዩክሬንን በጦርነቱ ለመደገፍ ከ187 ቢሊዮን በላይ ዩሮ ወጪ ማድረጉን አስታወቅም። ህብረቱ የዩክሬንን ጦርነት በመደገፍ ከ187 ቢሊዮን በላይ ዩሮ ወጪ ማድረጉን ገልጿል። አውሮፓ ህብረት ዩክሬን በጦርነቱ በምታደርገው ተጋድሎ ከ187 ቢሊዮን በላይ ዩሮ ወጪ በማድረግ ከማንም በላይ ድጋፍ ማድረጉ ተነግሯል። የአውሮፓ ህብረት ይህንን ያህል ገንዘብ ወጪ በማድረግ ዩክሬን በጦርነት ሜዳው ላይ ጠንካራ እንድትሆን አድርጓል። በሌላ መረጃ ፕሬዚዳንት ፑቲን ሩሲያ ተጨማሪ ግዛቶችን ተቆጣጥራለች ከተባለ በኋላም በጦር ግንባር በመገኘት ጉብኝት ማድረጋቸው ተሰምቷል። ፑቲን ጦሩ ከተሞችን መያዙ ከተገለጸ በኋላም ለወታደሮቹ ድጋፍ ለመስጠት ነው ወደ ጦርነት ስፍራው በመሄድ ጉብኝት ያደረጉትም ተብሏል። ዩክሬን በዶኔትስክ በካርኪቭና በዣፖሮዥያ ግዛቶችን እንዳጣች የሩሲያ ጦር ሰዎች ገልጸዋል። ሩሲያ ድል ቀንቶኛል ብላ ከገለጸች በኋላ ነው ትላንት ፕሬዚዳንት ፑቲን በዩክሬን የጦር ግንባር አካባቢዎች ጉብኝት ማድረጋቸውን ክሪምሊን የገለጸው የሩሲያ ጦር ኮማንደሮች በምስራቅ ዩክሬን የምትገኘውን የፖክሮቭስክ ግዛት ሙሉ በሙሉ በቁጥጥር ስር ስለመሆኑ ገልጸውላቸዋል። ሩሲያ ይችን ከተማ በሶቪየት ዘመን ስሟ ነው የምትጠራት። ይቺው ከተማ የዩክሬን ጦር የሎጂስቲክስ ማዕከል እንደሆነችም ይነገራል። ፕሬዚዳንት ፑቲን ኮማንደሮቻቸውንና ወታደሮቻቸውን አመስግነዋል። ሩሲያ ሰፊውን የዶንባስን ክልል ማለትም ሎሃንስክ፣ ዶኔትስክና ፖክሮቭስክ የሚገኙበትን ስፍራ በሙሉ መያዝ ትፈልጋለች። ዩክሬንና ወዳጆቿ ምዕራባውያን ደግሞ ይህንን የሞስኮን ፍላጎት ይቃወማሉ። ከዩክሬን በኩል ስለ ጉዳዩ የተባለ ነገር እንደሌለም የሮይተርስ ዘገባ ያስረዳል። ፓኪስታንና ቻይና የጋራ ወታደራዊ የጦር ልምምድ ማድረግ ጀምሯል። በዚህ ሰዓት የሁለቱም ሀገራት ወታደሮች በጋራ ወታደራዊ ልምምድ ላይ ስለመሆናቸው የተሰማ ሲሆን ይኸው ልምምድም ለሳምንታት ያህል እንደሚዘልቅ ታውቋል። ቤጂንግና ኢስላማባድ ዓመታዊውን የጋራ ወታደራዊ ልምምድ በሰሜን ምስራቅ ፑንጃብ ግዛት መጀመራቸውን የፓኪስታን ሚሊተሪ ዛሬ ባወጣው መግለጫ አስታውቋል። የጦር ልምምዱ የጀመረው ትላንት ሰኞ እንደሆነም ተነግሯል ይህ የጋራ ልምምድ የሽብር ተግባራትን በጋራ ለመከላከል ያለ መስለ መሆኑም አናዶሉ ዘግቧል አሁን እየተደረገ የሚገኘውን ጨምሮ ሁለቱም ሀገራት ለዘጠኝ ያህል ጊዜ በጋራም ወታደራዊ ልምምዶችን አድርጓል የሁለቱም ሀገራት ከፍተኛ ወታደራዊ ባለስልጣናት በመክፈቻ ስነስርዓቱ ላይ ተገኝተዋል የተባለ ሲሆን እስከተያዘው የታሳስወር አጋማሽ ድረስም የጋራ ወታደራዊ ልምምዱ እንደሚዘልቅ ተነግሯል የጋራ ልምምዱ ዋነኛ ዓላማም ሽብርተ ጠቃሚነትንና የሽብር ጥቃቶችን በመዋጋት የቀጠናውን ሰላምና መረጋጋት ማስፈን ስለመቻል መሆኑ ተነግሯል። ከዚህ ባለፈ ሀገራቱ ምን ያህል ጠንካራ የመከላከያ ትብብር እንዳላቸው ማሳያም ተደርጎ ይቆጠራል ተብሏል። ግብጽ የታላቁ ሕዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይኖር ገለጸች። የግብጽ ውጭ ጉዳይ ሚኒስትር ባድር አብዱላቲ ግድቡን በሚመለከት ላለፉት አስራ ሦስት ዓመታት የተደረጉ ውይይቶች አንዳችን መፍትሄ አላመጡም ብለዋል። ውጭ ጉዳይ ሚኒስትሩ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት እየበለጠ እንደሻከረ መናገራቸውን ቢቢሲ ዘግቧል። በዚህ ምክንያትም ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባ አንስተዋል። ባለፉት 13 ዓመታት በሀገራቱ መካከል መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ህግ መሰረት የውሃ ደህነቷን እንደምታስከብር ውጭ ጉዳይ ሚኒስትሩ ገልጿል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም አይነት ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደተናጠል እርምጃ ነው የምንቆጥረው ብለዋል። ግድቡ ከዓለም አቀፍ ህግ ጋር የሚጣጣም አይደለም ያሉት ባድር አለ በዓለም አቀፍ ህግ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መሪዎች መመራት አለበት ብለዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዚዳንት አብዱልፈታህ አልሲሲ መናገራቸው አይዘነጋም። ኢትዮጵያም ለግብጽ ማስጠንቀቂያ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይን ወንዝ ለመቆጣጠር መሞከርን ቀጥላለች በማለት ነበር ምላሿን የሰጠችው። በሱዳን የትኛውም የሰላም ንግግር ከመጀመሩ በፊት ፈጥኖ ድራሻ ኃይሉ የያዛቸውን ቦታዎች በሙሉ መልቀቅ አለበት ተባለም። የሱዳን ጦር መሪ ጀኔራል አብዱል ፈታህ አልቡርሃን ፈጥኖ ድራሽ ኃይሉ ይዟቸው ከሚገኙት ስፍራዎች ካልወጣ ምንም አይነት የሰላም ንግግር እንደማይደረግ ይፋ አድርገዋል። ጀኔራሉ ይህንን የተናገሩት የመንግስታቱ ድርጅት ዋና ጸሐፊ ልዩ መልእክተኛ ጋር በፖርት ሱዳን በተነጋገሩበት ጊዜ ነው። ልዩ መልክተኛው በሱዳን ሰላም ለማምጣት የሚያስችል ጥረት ማድረግ ይገባል ብለዋል። አብዱል ፈታህ አልቡርሃን በመላው ሱዳን ሰላም እንዲመጣ እፈልጋለሁ፣ ነገር ግን የሰላም ንግግሮች ከመጀመራቸው አስቀድሞ በፈጥኖ ድራሻ ኃይሎ የተያዙ ቦታዎች ነፃ መሆን አለባቸው ብለዋል። ጀኔራል አብዱል ፈታህ አልቡርሃን አሁንም ቢሆን ተቀናቃኛቸውን ጀነራል ሐምዳን ዳጋሎን እንደ ተራ አማጺ ተዋጊ ነው የሚመለከቷቸው።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 በምቾት ሊያስጎበኘው ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ህንፃ አንደኛ ፎቅ ቢሮ ቁጥር 45 46 ነው። ለበለጠ መረጃ በ0939666611 ወይም በ0937171717 ይደውሉ። ጵራቅሊጦስ የጉዞ ወኪል